ሰላም ሰላም ጤና ይስጥልን ተመልካቾቻችን፣ ሊግ ስፖርት ኦፊሻል ከሲያትል ቀጥታ ስርጭቱን ጀምሯል። ቀደም ብለን እንደገለጽንላችሁ የ42ተኛው የሰሜን አሜሪካ የኢትዮጵያ ባህልና ስፖርት ፌዴሬሽን በይፋ ተጀምሯል። እንደምትመለከቱት ተሳታፊ ሰላሳ ሁለት ቡድኖች ወደ ሜዳ እየገቡ ነው። በርካታ ተመልካቾች ሜዳውን አጥለቅልቀውታል። በሲያትል በመክፈቻ ውድድር ላይ በህዝብ ብዛት የተመዘገበ ሪከርድ እንደሆነ ነው መረጃዎች የሚጠቁሙት እንደምትመለከቱት፣ በተለይ በቬንደር አካባቢ በርካታ ሰዎች ታድመዋል። ከፊት ለፊት በክቡር ትሪቡንም በበርካታ ሺህ የሚቆጠሩ ተመልካቾች የመክፈቻ ውድድሩን ለመታደም ተዘጋጅተዋል። እንደተነገረኝ ከሆነ እስካሁኑ የፌዴሬሽኑ ታሪክ ይህ የመጀመሪያው ቁጥር በመክፈቻ ውድድር ላይ የተገኘ ተመልካች እንደሆነ ተገልጿል። ብዙ ጊዜ በሲያትል በሚደረጉ ውድድሮች እንደዚህ አይነት በርካታ ተመልካቾች እንደሚመጡና በየጊዜው በሚደረጉ ውድድሮችም ላይ በርካታ ታዳሚዎች እንደሚታደሙ የተገለጸልኝ፣ 32ቱ ቡድኖች አሁን በመስመር እያለፉ ይገኛሉ። በርካታ ተመልካቾች አሉ። የተለያዩ የሙዚቃ ድግሶች ተዘጋጅተዋል። በቬንደር አካባቢ የሚገኙ ተመልካቾች ደግሞ በስቴዲየሙ ከተገኙት ቁጥር በእጥፍ ልቀው ይገኛሉ። እዛ ተጨናንቋል። መተላለፊያ መንገድም የለም። የኢትዮጵያ ቀን በከፍተኛ ደረጃ ላይ እንደሚከበር ማሳያ እንደሆነ ነው የሚያሳየው። እንግዲህ የኢትዮጵያ ቀን ቀደም ብዬ እንደገለጽኩላችሁ አርብ እለት ነው የሚከናወነው። በዛን ጊዜ ደግሞ አሁን ከተገኘው ተመልካች ሶስት እጥፍና አራት እጥፍ በላይ ሊገኝ እንደሚችል እየተገለጸ ነው። አርባ ሁለተኛው የሰሜን አሜሪካ እግር ኳስ ውድድር እጅግ በደመቀ ሁኔታ መጀመሩን የሚያበስሩ የተለያዩ ዝግጅቶች አሉ። በኋላ ወደ አመሻሽ ደግሞ በታሪክ ለመጀመሪያ ጊዜ ታይቶ የማይታወቅ ትዕይንት እንደሚገለጽ ተነግሯል። ያው ሰርፕራይዝ ስለሆነ ለተመልካቾች አሁን በኋላ ላይ የምንገልጽ ይሆናል። እጅግ ትልቅ ትዕይንት ይደረጋል ተብሎ ይጠበቃል። የተለያዩ እግር ኳስ ውድድሮችና ውጤቶችም እየተደረጉ ነው። ጠንካራ ፉክክሮች ተደርገዋል። በርካታ ጨዋታዎችም እየተደረጉ ናቸው። አሁን ግን የመክፈቻ ውድድር ስለተቃረበ ተመልካቾች ወደ ሜዳ እየገቡ ነው። ተመልካቾች ወደ ሜዳ ገብተው ውድድሩን በ የመክፈቻ ፕሮግራሙን በናፍቆት እየጠበቁ ናቸው። በርካታ ተመልካቾች አሉ። እንደምትመለከቱት ከጀርባ ቬንደር አለ። በቬንደር ውስጥ ደግሞ የሚገኙት ተመልካቾች ቁጥር እጅግ በጣም በርካታ ናቸው። ወደዛ የተጓዝኩኝ ላስመለከታችሁ ሞክራለሁ። ወደ ቬንደር እየተጓዝን ነው የምንገኘው በአሁኑ ሰዓት እንደምትመለከቱት በየአጥሩ ጥግ አካባቢ ሕጻናቶች ታዳጊዎች፣ የተለያዩ ቡድን ደጋፊዎችና አመራሮች በሲያትል ታድመዋል። እጅግ በርካታ ቁጥር እንደተመዘገበበት ነው የሚነገረው። ቀደም ብዬ እንደገለጽኩላችሁ ወደ ቬንደር እየተጓዝኩኝ ነው ተመልካቾቻችን ጠብቁኝ። እስከዛ ድረስ በመንገድ ላይ አንዳንድ ፊልሞችን እያሳያችሁ ቀጥላለሁ። የተለያዩ የባህልና የባህላዊ እና ዘመናዊ ሙዚቃዎችን ተዘጋጅተዋል። አሁን ወደ ቬንደር እየተጓዝኩ ነው ተመልካቾቻችን። በርካታ ቁጥር ይገኝበታል ብዬ ቀደም ብዬ እንደገለጽኩላችሁ ወደዛ እየተጓዝኩኝ ነው። በርካታ ታዳጊዎችና ህጻናቶች በዚህ ውድድር ላይ ፕሮግራም ላይ ለመገኘት ታድሟል። በቬንደር እየተጓዝን ነው። ተመልካቾቻችን ጠንካራ ፉክክር እየተካሄደበት ያለ ውድድር ቀደም ብሎ ተካሂዷል። ውጤቱን በኋላ በመክፈቻ ፕሮግራሙ ላይ ሰፕራይዝ መክፈቻ እንዳለ እነግራቸዋለሁ። ከእሱ ጋር የየ የተለያዩ ውጤቶችን ለእናንተ የማደርሳችሁ ይሆናል። እንደምትመለከቱት ስቴዲየሙ ትጠቅ ብሏል። እሺ የሚቆጠር ተመልካች ነው የገባው። ቀደም እየነገረሱ በመታቸው ልብ ላይ እንደዚህ አይነት ተመልካች አገኝቷል አይታወቅም። ይህ የመጀመሪያ ታሪካዊ ክስተት እንደሆነ ነው አዘጋጆቹ የነገሩኝ። ገና ወደ ቬንደር እየተጠጋሁኝ ነው። እዛ የተለያዩ ኩባንያዎች ፕሮግራሙን ስፖንሰር ያደረጉ ድርጅቶች እነ ዋናው ስፖርትን ጨምሮ በቬንደር ላይ ይገኛሉ። የተለያዩ ትላልቅ ሪል ስቴቶች የዚህ ፕሮግራም የክብር አጋሮች ናቸው። ሲያትል በኢትዮጵያ አርማ ተጥለቅልቃለች። ኢትዮጵያኖች በከፍተኛ ደረጃ ነው ነቅለው ወደ ሲያትል የመጡት። እንደምትመለከቱት እንደምትመለከቱት በርካታ አዳሚዎች ተጠብቋል። ሲያትል በመክፈቻው ፕሮግራም ላይ ይሄን ያክል ተመልካች ከተገኘ በቀጣይ በሚደረጉ ውድድሮች ላይ እና በተለይ በኢትዮጵያ ቀን፣ ያው ምን ያክል ተመልካች እንደሚታደም ማሳያ ነው። እንግዲህ ይሄ ቤንደሮች ናቸው ላይ ደግሞ ዋናው ስፖርት የዋናው ስፖርት ች ለናሙና የቀረቡበት ነው። ዋናው ስፖርት የዚህ አመት ውድድር የክብር ስፖንሰር መሆኑ ይታወቃል። ቬንደር ተሰጥቷል። እጅግ ከፍተኛ ቁጥር ያላቸው ተመልካቾች እና ታዳሚዎች ናቸው ቬንደሩን ያጠቀለቁ በርካታ ፕሮግራሞች አሉ። በዛሬ የመክፈቻ ፕሮግራም ላይ የተወሰነ የተወሰነውን አለፍ እያልን ከውጤቱ ጋር የምናስቃኛችሁ ናል ከብዙ በጥቂቱ ይህን ይመስላል። እንግዲህ ተመልካቻችን ሊግ ስፖርት ኦፊሻልን ላይክ እና ሰብስክራይብ በማድረግ አዳዲስ መረጃዎችን ለእናንተ እናደርሳለን። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ሊግ ስፖርት ኦፊሻል ከሲያትል በቀጥታ ወንድማችን ያው ሰለሞን ወልዶቼንም አግኝቻለሁ። ሰልዬ እንኳን አደረሰ። እንዴት ነው የሲያትር ፕሮግራም ላይ አግኝቻለሁ። እጅግ የምናደንቅ የምንወድ ለኢትዮጵያ ብሔራዊ ቡድን በቅዱስ ጊዮርጊስ ትልቅ ውለታ ላይ ፈጸመው ተጫዋቾችን አግኝቻለሁ። ስለዚህ ፕሮግራም አንዳንድ ነገሮችን ፕሮግራም እስቲ አንዳንድ በጣም እደሚመሰያ አሁን እንደሰማሁት ከሆነ በመክፈቻ ውድድር ላይ በርካታ ተመልካች ሲገኝ የመጀመሪያው ነውና፣ ይሄ የሚያሳየው በርካታ ደጋፊዎች በቀጣይነት እንደሚመጡ ማሳየ ነው። እና እንዴት ነው የሲያትሉ ውድድር ተጫዋቾቹም አሁን መገመት ሰ መልካም በዓል፣ እናመሰግናለን። እጅግ የምናደንቀው ሰለሞን ልቾን አግኝተነዋል። በርካታ ሌጀንድ ተጫዋቾች በቤንደር ውስጥ ይገኛሉ። እጅግ የምናደንቀው የትኛውን አቅርበን የትኛውን እንደምንተው እጅግ ግራ በሚያገባ ሁኔታ በርካታ ሌጀንዶች አሉ። ነገር ግን ሳምንቱ ሙሉ ከእናንተ ጋር አብረን ስለምንዘልቅ የተለያዩ ተወዳጅ ሌጀንዶችን ወደ እናንተ የምናቀርብላችሁናል። በኋላ ላይ ደግሞ በሌላ ትዕይንት እንመለሳለን። ቀደም ብዬ እንደገለጽኩላችሁ ታይቶ በማይታወቅ ሁኔታ የተለየ የመክፈቻ መሰናዶ የተሰናዳ እንደሆነ ገልጸውልኛል። ይህን ነገር ወደ እናንተ ልናደርስ ላይክ እና ሰብስክራይብ በማድረግ ደራሽነታችን ለማስፋት ጥረት እንድታደርጉ እንጠይቃለን። ከሲያትል በቀጥታ አሜሪካ ሲያትል አዳዲስ መረጃዎች ወደ እናንተ ይደርሳል። 24 ሰዓት አንተኛም ለእናንተ መረጃዎችን እናቀርባለን። ላይክ እና ሰብስክራይብ ሊግ ስፖርት ፖፕ ኦፊሻል